በምዕራብ ጎንደር ዞን በቅማንቶች ላይ የሚደረገው አረመናዊ ግድያ መቀጠሉን ነዋሪዎች ገለጹ። ህብረ ብሔራዊ ፌዴራሊዝም የሚለውን ጽንሰ ሀሳብ በህብረ ብሔራዊ አንድነት የለወጠው የብልጽግና መንግስት የብሔሮችን ስም ከመጥራት የተቆጠበ የብሔሮች ብሔረሰቦች፣ ህዝቦች ቀን ማክበሩ ተሰማ። ሕወሓት የፕሪቶሪያው ስምምነት እንዳይፈርስ ጥሪ ያቀረበ የግብጽ መንግስት ባለፈው ቅርብ ጊዜያት ከ150 በላይ ኤርትራውያንን ለሻቢያ መንግስት አሳልፎ መስጠቱ ተገለጸ። ሰላም ጤና ይስልኝ፣ ወደ ጃኖ ሚዲያ ተቀጣጣዮች እንደምን ቆያችሁ? ይህ የጃኖ ሚዲያ የዘገበ ሰዓታችን ነው። አርሰ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩና አልፋለን። አብራችን ቆዩ። በምዕራብ ጎንደር ዞን በቅማንቶች ላይ የሚደረገው አረመናዊ ግድያ መቀጠሉን ነዋሪዎች ገለጹ። በቅማንቶች ላይ ዘርን መሰረት ያደረጉ ጥቃቶቹን በመፈጸም በሽታ የተለከፈው የምዕራብ ጎንደር ዞን ዛሬም ንጹሐን ዜጎችን በቅማንትነታቸው ምክንያት እየመረጠ መግደሉን ቀጥሏል ሲሉ የመተማ ወረዳ ቅማንቶች ገልጿል። ባሳለፍነው ጥቅምት 23 ቀን 2018 ዓ ም የገንዷ ከተማ ነዋሪ የሆነችው ወይዘሮ ፈለጉሽ ለገሰ የተባለች ቅማንት ከአንድ ዓመት ሕፃኗ ተለይታ ከታገተች በኋላ በቅርቡ የተጠየቀው 600 ሺህ ብር ቢከፈልም መገደሏ ተሰምቷል። ከአንድ ወር ከሳምንት እገታ በኋላ ትላንት ህዳር 28 ቀን 2018 ዓ ም ገንዷ ብርሽኝ በሚባለው ቀበሌ ተገድላ መገኘቷን የገለጹልን የመቃ ቀበሌ ነዋሪዎች አጋቾች 600 ሺህ ብር የማስለቀቂያ ገንዘብ ከተቀበሉ በኋላ የገደሏት በቅማንትነቷ እንጂ የጠየቁት ገንዘብ ስላልተከፈላቸው አይደለም ብለዋል። ከዚህ በፊት በዞኑ በመተማ ሆስፒታል የአይን ሕክምና ባለሙያ የነበረው ሐኪም ዳንኤል ነጋን በተመሳሳይ መንገድ አግተው ካቆይት በኋላ ቤተሰቦቹ ስድስት መቶ ሺ ብር ቢከፍሉም በዘሩ ምክንያት መገደሉን መዘገባችን አይዘነጋም። ቅማንት የሆኑ ንጹሐን ዜጎችን ደም ለማፍሰስ ረፍት የሌለው የጽንፈኞችና ወንጀለኞች መደበቂያ የሆነው የምዕራብ ጎንደር ዞን ከአንድሪዎቹ ይህን ወንጀላቸውን አጠናክረው ቀጥለዋል፣ ያሉን ቅማንቶች ፈለጉሽ ለገሰ የተገደለችው የአማራ ተወላጅ ከሆነው ባለቤቷና ከአንድ ዓመት ሕፃኗ ተለይታ በግፍ ታግታ ከቆየች በኋላ ነው ሲሉ በምሬት ተናግረዋል። በተያያዘ ዜና ዛሬ ህዳር 29 ቀን 2018 ዓ ም ዲያቆን መላ ካሰኝ የተባለ የ24 ዓመት ወጣት ጠዋት ቤተ ክርስቲያን ለማገልገል ወደ መቃ መድኃኔ ዓለም እየሄደ በነበረበት ወቅት ማንነቱ ባልታወቀ አካል ተገድሎ ተገኝቷል። ይህን የመሰሉ የተናጠል ግድያዎችና እገታዎች እንዲሁም የጅምላ ጥቃቶች በምዕራብ ጎንደር ዞን ቅማንቶች ላይ በየዕለቱ እንደሚፈጸሙ የገለጹልን የመቃ ቀበሌ ነዋሪዎች ድርጊቱ በወረዳውና በዞኑ ካድሬዎች የታቅዶ የሚፈጸም ነው ብለዋል። የቅማንትን ሕዝብ ለማጥፋት የአማራ ጽንፈኞች በአሁኑ ሰዓት ሁለት ዓይነት መንገዶችን እየተከተሉ ናቸው የሚሉን የቅማንት መብት ተሟጋቾች አንደኛው በመተማና ቋራ እንዲሁም በቆላማው ጭልጋ ቅማንቶች ላይ የጀመሩትን አረመናዊ ግድያና ዝርፊያ አጠናክረው መቀጠል ሲሆን፣ ሁለተኛው ደግሞ የደጋውን ቅማንት በልዩ ልዩ ፕሮፓጋንዳ ማደንዘዝ ነው ሲሉ ገልጸዋል። ቅማንቶች በየዕለቱ እየተገደሉና እየታገቱ አይከል ላይ አዳሪ ትምህርት ቤት ልንሰራ ነው በሚል እየኳተኑ ያሉት የአማራ ጽንፈኛ ባለስልጣናት ቡድንና ተላላኪ ባንዳዎቹ የሚያደርጉት ጥረት የቅማንትን ሕዝብ ከቅማንታዊ መንፈሱ በማላላት ጥያቄውን ለማስጣል ይረዳናል በሚል መሆኑ ታውቋል። ነብሰ ገዳዩ የአማራ ጽንፈኛና ተላላኪ ባንዳው ከዚህ በተጨማሪ ህብረተሰቡን እየሰበሰበ ማስፈራራት ጀምሯል ያሉን የመረጃ ምንጮቻችን፣ ህዝቡ በሚገባ ተደራጅቶ ካልተንቀሳቀሰ ለተለመደው ሰይጣናዊ ሴራቸው ሊዳረግ ይችላል ሲሉ አሳስበዋል። ህብረ ብሔር ፌዴራሊዝም የሚለውን ፅንሰ ሐሳብ በህብረ ብሔራዊ አንድነት የለወጠው የብልጽግናው መንግሥት የብሔሮችን ስም ከመጥራት የተቆጠበ የብሔር ብሔረሰቦች ህዝቦች ቀን ማክበሩ ተሰማ። አገሪቱን ከፌዴራላዊ የመንግሥት ሥርዓት አውርዶ በአንድነት ስም ወደ አህዳዊ የጨፍላቂዎችና የቆራጭ ፈላጮች ስርዓት ለማሸጋገር የሚጥረው የብልጽግና መንግሥት ሀያኛውን የብሔር ብሔረሰቦች ህዝቦች ቀን በማዕከላዊ ኢትዮጵያ ክልል ማክበሩን አሳውቋል። በሥነ ሥርዓቱ የተገኙት ጠቅላይ ሚኒስትር አብይ አህመድ ኅብረ ብሔር ፌዴራሊዝም የሚለውን ራስን በራስ የማስተዳደር ፖለቲካዊ ነጻነትን የሚገልጽን ቃል በበዓሉ እንዳይገለጽ ከማድረጋቸው ባሻገር ህብረ ብሔራዊ አንድነት በሚል ፍጹም ጨፍላቂ የሆነ ቃል ቀይረው ንግግር ማድረጋቸው ተሰምቷል። ዕለቱም የብሔር ብሔረሰቦች ህዝቦች ቀን በሚል ደምቆ እንዲውል ከማድረግ ይልቅ የኢትዮጵያውያን ቀን በሚል እንዲጠራ በየሚዲያዎቹ ሲሰብክ የሰነበተው የብልጽግናው መንግስት በሀገሪቱ ራሱ ሆን ብሎ የፈጠረውን ስርዓት አልበኝነት ህብረ ብሔር ፌዴራሊዝሙ በራሱ እንዳመጣው አድርጎ ለመስበክ ሲጥር መቆየቱ አይዘነጋም። ዛሬ በሆሳና ከተማ በተካሄደው በዚሁ የብልጽግናዊ ህብረ ብሔራዊ አንድነት የተባለ በዓል ላይ የበርካታ ብሔር ብሔረሰቦች ህዝቦች ወኪሎች ተገኝተው የወጉን አድርሰው እንዲመለሱ መደረጋቸው ታውቋል። በበዓሉ የአስተዳደር አልባው ተንከራታጭ ቅማንት ወኪሎችም መሳተፋቸው እየታወቀ ሲሆን በነበረው ጠባብ ሥነ ሥርዓት በሚችሉት መንገድ የቅማንትን ባህል ያሳያሉ ያሏቸውን ትርኢቶችና መልእክቶች ለማስተላለፍ መሞከራቸው ተሰምቷል። በህገ መንግስቱ አንቀጽ 39 የተገለጸውን ራስን በራስ የማስተዳደር መብት አጥብቆ የሚቃወመው የብልጽግናው መንግስት ወደ ስልጣኑ ከመጣ ጊዜ ጀምሮ የብሔር ብሔረሰቦች ህዝቦችን በዓል በዚህ መልኩ ለማክበር ሞክሮ እንደማያውቅ የሚናገሩ አካላት ዘንድሮ ግን ለራሱ ብልጽግናዊ ፖለቲካው እንዲመቻ አድርጎ በተሻለ ሁኔታ አክብሮታል ብለዋል። የኢህአደግ መንግሥት ህገ መንግሥታዊ ድንጋጌዎችን በመጻረር ለተወሰኑ ሕዝቦች በስማቸው የሚጠራ ክልል ሰጥቶ ለሌሎቹ ደግሞ ከአንድ ለአምስት እስከ አንድ ለአምሳ አምስት ክልል፣ እንዲሁም በርካቶች በሞግዚት ጥቂቶች ደግሞ አስተዳደር አልባት ተንከራታች እንዲሆኑ በማድረግ ራሱን በራሱ በልቶ ማፈራረሱ አይዘነጋም። በተመሳሳይ መንገድ የብልጽግና መንግስትም አንድ ለ55 የነበረውን የቀድሞውን የደቡብ ብሔር ብሔረሰቦች ህዝቦች ክልልን አፍርሶ ለሲዳማ ብቻ በስሙ የሚጠራ ክልል ሰጥቶ ቀሪዎችን በሶስት የክላስተር ወይንም የቡድን ክልል መስርቶ የህዝቦችን ህገ መንግስታዊ መብት በይፋ ማፈኑ ይታወሳል። ብሔር ብሔረሰቦች ህዝቦች ኢትዮጵያን መስርተው የኖሩ የኢትዮጵያዊነት ስርዓት መሰረቶች እንጂ አገር አፍራሽ አለመሆናቸው እየታወቀ ህዝቦች ራሳቸውን በራሳቸው ካስተዳደሩ አገር ይፈርሳል በሚል የጨፍላቂ ፕሮፓጋንዳ ብልጽግና እያካሄደ ያለውን የህብረ ብሔር ፌዴራሊዝሙን ስርዓት የማፍረስ ግልጽ አላማ ሊያቆም ይገባል ተምሏል። በኢትዮጵያ አሁን የተፈጠረውን ስርዓት አልበኝነት ህገ መንግስቱን የማፍረሻ ሰበብ ለማበጀት ይረዳናል በሚል በኦሮማራ የአሻጥር ፖለቲካ ብልጽግና የፈጠረው እንጂ ህዝቦች ራሳቸውን በራሳቸው በማስተዳደራቸው ምክንያት የመጣ አይደለም ሲሉ ህብረ ብሔር ፌዴራሊስት ኃይሎች ተናግረዋል። ኢትዮጵያ በአንድ ቋንቋ፣ በአንድ ባህልና በአንድ አስተሳሰብ ስትመራበት ወደ ነበረበት የዘውዳዊው ሥርዓተ መንግሥት ለመመለስ የሚጥሩት የአማራ ፖለቲከኞችም ከአፍራሽ ተግባራቸው እንዲታቀቡ ተጠይቋል። ሕወሓት የፕሪቶሪያው ስምምነት እንዳይፈርስ ጥሪ ያቀረበ ራሱ የፈጠረውን ህብረ ብሔር ፌዴራሊዝም ስርዓት በአግባቡ ወደ መሬት እንዲወርድ ባለማድረጉ ከስልጣኑ ተማሮ መከራ ውስጥ የወደቀው ህዝባዊ ወያነ ሓርነት ትግራይ ህወሓት የፕሪቶሪያውን ስምምነት ከመፍረስ እንዲታደጉለት ለዓለም አቀፍ ማኅበረሰቡ ጥሪ አቅርቧል። የትግራይ ህዝብና የህወሓት ፍላጎት የትግራይ ሉዓላዊ መሬት እንዲመለስ፣ በጠላትር የሚኖረው ህዝባችን ነፃ በመውጣት በሀገር ውስጥና በውጭ ሀገር ካለበት የስደት ህይወት ወደ ቀየው እንዲመለስ ዘር ማጥፋት የፈጸሙ አካላት ተጠያቂነት እንዲረጋገጥ ህዝባችን እንዲካስና መልሶ ግንባታ እንዲጀምር ብሎም የተኩስ አቁም ስምምነት ወደ ዘላቂ የሰላም ስምምነት እንዲሸጋገር ማድረግ ነው ያለው ህወሓት የኢትዮጵያ መንግስት ይህን ችላ ብሎ የጀመረውን ዘር ማጥፋት ያስችለኛል ያለውን ሁሉ ዘመቻ እያደረገ ነው ብሏል። የኢትዮጵያ መንግስት አሁን ትግራይ ላይ ያደረጋቸው ያሉትን ዘመቻዎች በዝርዝር ለመግለጽ የሞከረው የህወሓት መግለጫ የኢትዮጵያ መንግስት የትግራይን ህዝብና ክልሉን ለማፍረስ የተለያዩ የሽብር ተግባራትን እየፈጸመ ነው ሲል ከሷል። ትግራይን እንደ ሉዓላዊት ሀገር አስመስሎ በመግለጫ ያቀረበው ህዝባዊ ወያኔ ሓርነት ሕወሓት የኢትዮጵያ መንግስት እያለ መጥራቱ ያለውን የመገንጠል ፍላጎት በግልጽ ያመላክታል ተብሏል። የአሁኑ የሕወሓት መግለጫ በሕወሓትና በብልጽግና መንግስት መካከል ያለው ፍጥጫ እየከፋ መምጣቱን ያመላክታል የሚሉ ወገኖች የብልጽግና መንግስት ከቅርብ ጊዜ ወዲህ ለትግራይ የመደበውን በጀት መቀነሱና በአፋር ክልል በኩል ያስሞከረው ጥቃት እንዲሁም መቀሌ ላይ ሰሞኑን የተከሰተውን ችግር ስፖንሰር አድርጎታል ተብሎ መታሰቡ ሕወሓትን መግለጫ እንዲያወጣ አስገድዶታል ብለዋል። በአጠቃላይ የብልጽግና መንግስት ትግራይን በልዩ ልዩ መንገዶች ለማዳከምና ለማንኮታኮት እየሰራ ነው ብሎ ያመነው ሕወሓት የዓለም አቀፉ ማህበረሰብ የፕሪቴራው ስምምነት ከጊዜ ወደ ጊዜ አደጋ ላይ እየወደቀ መሆኑን ተረድቶ ስምምነቱን ከመፍረስ ለማዳን ርብርብ እንዲያደርግ ጥሪ አቅርቧል። ቀድሞውንም በአሜሪካ መንግስት ተገደው እንጂ ወደ ሰላም የመምጣት ተፈጥሯዊ እና ሞራላዊ ፍላጎት የሌላቸው ሁለቱ የቀድሞው ኢህአደግ ፍንካቾች በየራሳቸው አቅጣጫ ወደ ሴራ ፖለቲካቸው በመግባታቸው ወደ ሁለተኛ ዙር ጦርነት ለመግባት ጫፍ ላይ እንደደረሱ እየተነገረ ይገኛል። ሕወሓት በህይወት እያለ ብልጽግናዊ ስልጣኔ አይጸናም ብሎ የሚያምነው ጠቅላይ ሚኒስትር አብይ አህመድና ብልጽግናን ጸረ ትግራይ ነው በሚል በስጋት የሚመለከተው ሕወሓት ላለፉት ሦስት ዓመታት በፕሪቶሪያውን ስምምነት ውስጥ ተደብቀው የየራሳቸውን የማስመሰል ድራማ ሲተውኑ ቢቆዩም ከአቶ ጌታቸው ረዳ መበልጸግ በኋላ ነገሮቹ ወደ ከፋ ሁኔታ መግባታቸው ታውቋል። የሕወሓት መግለጫ አክሎም የኢትዮጵያ መንግሥት የፕሪቶሪያውን ስምምነት እንዲያፈርስ ምቹ ሁኔታ የፈጠሩለት የዓለም አቀፍ ማኅበረሰብ በተለይ ደግሞ አደራዳሪ አገራትና የአፍሪካ ህብረት በጉዳዩ ላይ ጫና ባለማሳረፋቸው ነው ሲል ወቅሷል። የፕሪቶሪያው ስምምነት የተፈረመው በአሜሪካ የዲሞክራቶች መንግስት ጫና በመሆኑና ይህ የአሜሪካ መንግስት በምርጫ ተሸንፎ ስልጣኑን ለሪፐብሊካኖ በማስረከቡ ምክንያት የፕሪቶሪያው ስምምነት አየር ላይ ቀርቷል ሲሉ በርካቶች አስተያየት ሰጥተዋል። የግብጽ መንግስት ባለፉት ቅርብ ጊዜያት ከ150 በላይ ኤርትራውያንን ለሻቢያ መንግስት አሳልፎ መስጠቱ ተገለጸ። የካይሮ መንግስት ከአስመራው አምባገነን መንግስት ጋር ባለው ጠንካራ ግንኙነት ምክንያት ኢሳያስ አፈወርቂ የሚፈልጋቸውን በግብጽ የሚገኙ ኤርትራውያን ስደተኞችን በተደጋጋሚ አሳልፎ እየሰጠ ነው የሚል ክስ ቀርቦበታል። ግብጽ በቅርቡ ከ150 በላይ የኤርትራ ስደተኞችን ባልታወቀ ምክንያት በድብቅ ወደ ኤርትራ አባራለች ሲሉ በግብጽ የሚኖሩ ኤርትራውያን ስደተኞች ለቢቢሲ ትግርኛ ተናግረዋል። ቢቢሲ ትግርኛ በግብጽ የሚኖሩ ኤርትራውያን ስደተኞች ባልታወቀ ምክንያት ወደ ኤርትራ እንዲመለሱ እየተደረገ መሆኑን ቢዘግብም እውነታው ግን ካይሮ ውስጥ መሽገው የሻዕቢያን መንግስት ይቃወማሉ ተብሎ የሚታሰቡ ስደተኞች እንደሆኑ ታውቋል። ኤርትራውያኑ በግብጽ የጸጥታ ኃይሎች ተይዘው ወደ አስመራ ከመላካቸው በፊት በካይሮ በሚገኙ የተለያዩ እስር ቤቶች ታስረው በድብቅ ምርመራ እንደሚደረግባቸው ተረጋግጧል። በግብጽ ለኤርትራ መንግስት ተላልፈው ከሚሰጡ ኤርትራውያን መካከል አራስ እናቶች እንዲሁም የተባበሩት መንግስታት የስደተኞች ወረቀት ያላቸው ሴቶች ጭምር እንዳሉበትና ወላጆች ከልጆቻቸው ተነጥለው ወደ አስመራ በድብቅ እንደሚላኩም ታውቋል። የሻቢያ መንግሥት ከሚያሳድዳቸው ዜጎች ጋር የራሱን ደህንነት አብሮ በመላክ ኤርትራውያኑ ባረፉበት አገር ሁሉ የሚያደርጉትን እንቅስቃሴ መረጃ የሚሰበስብ ሲሆን እንደ ግብፅ መንግሥት አሳልፎ የሚሰጠው ካለ አፍኖ ይወስዳል። መውሰድ ካልቻለ ደግሞ ኤርትራ ውስጥ የቀሩ የስደተኛ ቤተሰቦች ላይ የተለያዩ እርምጃዎችን ይወስዳል። ኢሳይያስ አፈወርቂ ኢትዮጵያን ለማፍረስ ባለው ጽኑ ፍላጎት ምክንያት ከግብፅ መንግስት ጋር የፈጠረውን የሴራ ግንኙነት እንደ መልካም አጋጣሚ በመጠቀም በግብፅ የተባበሩት መንግስታት የተቀበላቸውን ኤርትራውያን ስደተኞች ሳይቀር በአሻው ጊዜና በፈለገው ሰዓት ወደ ሀገራቸው አሳልፎ እንደሚሰዳቸው ከዚህ በፊትም በተደጋጋሚ ሲነገር ነበር። በቅርብ ጊዜያት በግብፅ መንግስት እየተያዙ ወደ ኤርትራ እንዲመለሱ ተደርገዋል የተባሉ ከ150 በላይ ስደተኞች በትክክል ያሉበት ሁኔታ እንደማይታወቅና ለመጣራት በአስቸጋሪ እንደሆነ መረጃዎች ያመላክታሉ። የሻቢያ መንግሥት ወደ ውጭ ሀገራት የተሰደዱ ኤርትራውያንን ለመሰለል በዋናነት የሚጠቀመው ቤተ ክርስቲያንን እንደሆነና ብዙ ጊዜ ከተለያዩ ሀገራት ተይዘው ወደ ኤርትራ የሚመለሱ ስደተኞች አብዛኛዎቹ ቤተ ክርስቲያን ውስጥ በመሸጉ የሻቢያ ሰላቶ ጥቆማ አማካኝነት እንደሆነም ዓለም አቀፍ ሚዲያዎች ሲዘግቡ ቆይተዋል። የግብጽ መንግስት በሀገሩ የሚገኙ ኤርትራውያን ስደተኞችን በድብቅ እያፈነ ለሻቢያ መንግስት አሳልፎ እየሰጠ ነው የሚለው ቅሬታ ተጠናክሮ የቀጠለ ሲሆን የስደተኞች ጉዳይ የሚመለከተው የተባበሩት መንግስታት ስለ ሁኔታው የዜና እስከተጠናቀረበት ሰዓት ድረስ ያለው ነገር የለም። ጉዲጃ ነቅማንት ሚዲያ ተከታታዮቻችን፣ የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።